እኔ ሸምሰየ መሐመድ አህመድ ሰውዲ ከመጣሁ አስር ዓመት ቆይቶኛለች። ሴትየዋ እስካሁን ደሞዙን አይሰጣችኝም። እዩ በእናታቸው እንዴት አርግቼ ጠይቀ ስጠይቃት ሁለት አረቦች ግን ጭካኔ አያምጣው ነው ወላሂ ላ እዚህ እቺ እህታችን ለሁለት አመት ሰርቼ ይመለሳለሁ ነበር ብላ የወጣችው ግን ሁለት አመት እንኳን ልትመለስ አምስት አመትም ስድስት አመትም ሆና አልተመለሰችም አስር አመቷን በሰው ቤት እየታሸች ነው አሰላሙ አለይኩም ወራህመቱላሂ ወበረካቱህ ውድና የተከበራችሁ ውድ ሷሌ ሀቤተሰቦች እንዴት ናችሁ እንደምን ቆያችሁ ከኔ ጋር ሁል ሰላም ነው አልሐምዱሊላህ እንግዲህ እንደዚህ አይነት ቪዲዮዎች ለብዙዎች እንዲደርስ ሼር አድርጉልኝ በተለይ ደግሞ ለሰዑዲ አረቢያ ኤምባሲ እንዲደርስ ሼር አድርጉ። ሁሌ ማስቸግራችሁ ለእንደዚህ ለተጨነቁ ሰዎች መድረስ ስላለብን ነው። እኛ ቪዲዮን በሰራ ነው እኛ ሼር ባደር ነግረው ነው። አንደኛ አጅር እናገኛለን፣ ሁለተኛ ነገር ደግሞ እንደዚህ የተጨነቁ ሰዎችን ደግሞ ከአላህ በታች ሰበብ እያውል እናደርሳለን። ቪዲዮን ሼር አድርጉት። ምን መሰላችሁ? አሁን ቅድሚያ ላይ ያያችሁ እህታችን ሸምሲያ መሐመድ አህመድ ትባላለች። ለሁለት አመት ሰርቼ እመለሳለሁ ብላ ወደ ስደት አቅንታ ነበር። ግን እንዳሰ ሰሪዎቹ አልሆነም። ሰዎቹ በጣም ጨካኞች ናቸው። እንኳን ሁለት አመት፣ ሶስት አመት፣ አራት አመት፣ አምስት አመት ምናምን እያሉ አስር አመት ሙሉ ከቤት ሳትወጣ እነሱ ሲወጡ በር ዘግቶባቸው ይወጣሉ። በር ይዘጉባታል። እንደ ማንኛውም ሰው ስልክ የላትም። ቤተሰብ አታወራም ይህቺን ቪዲዮ እንኳን ለመልቀቅ ተደብቃ ነው። ይቺን ቪዲዮ እባካችሁ ኢትዮጵያኖች ያለሁበት ሁኔታ በጣም መጥፎ ሁኔታ ነው ያለሁት፣ ስቃይ ውስጥ ነው ያለሁት። አስር አመት በር ተዘግቶብኝ ነው ስራ ታስፈጋኛለች፣ ነገር ግን ደግሞ ወደ ሀገሬ አትሸኝኝም። የሰራሁበትን የላቤንም አንድ ቀን አንድ ሪያል አይቼ አላቅም ትላለች እህታችን። እስኪ ከራሱ አንደበት ትንሽዬ ቪዲዮ ላሰማችሁና እኔ ይመለስበታለሁ። እኔ ሸምሰያ ሙሀመድ አህመድ ሳውዲ ከመጣ አስር ዓመት ቆይቶኛል። ሴት እስካሁን ደሞዝ አልሰጣችኝም። በእናታቸው እንዴት እርግችል ይጠይቀ ነገ ሲጠይቃት ነጌ ከነጌ ሁለት ዓመት መለሳለ እስካሁን አስር ዓመት ቆይተኛለች። ስልክ ሲደውላች አሁን አታነሳውም ስልክ በጣም ነው ችግር ላይ ያለሁት። ስልክ ራሱ ለመደውል አሁን ከደብቅ ነው የሚደውለው። ረሱ ስልክ ራሱ ማለት ነው፣ ስልክ የለኝም። ከዘመዶች ጋር ራሱ አልተገናኙም፣ ስልክ የለኝም። በእናታቸው ድረሱልኝ፣ በእናታቸው የሀገሬ ልጆች፣ በእናታቸው ድረሱልኝ። ቤተሰብ እንደተመለከታችሁት ነው የእህታችን ያስተላለፈችው መልእክት ያለችበት ሁኔታ ምናምን ሁሉንም ነገር ከራሷ አንደበት ሰምታችኋል። እንደተለመደው እኛ ከተረባረብን አንድ ነገር ማይሳካ ነገር የለም። እቺ እህታችንን ይህ የእሷ ጉዳይ እምባሲ ደርሶ እምባሲ ተከታትሎ ጉዳዩዋል ሌላ ጊዜ ለሌላ እህቶቻችን ተከታትሎ ጉዳያቸውን እንደሚያስጨርሰው ሁሉ የዚችንም እህት ጉዳይ ይዞ እነሱ ሰዎችን በሕግ ጠይቆ የሰራችበትን የአስር አመት ደሞዝ ተቀብሉ፣ እንዲሁም ደግሞ የደረሰባት ጫና፣ ስቃይ ያን ሁሉ ነገር ካሳ እንዲከፈላት አድርጎ በስነ ስርዓት ሀገሯ እንድትገባ ማድረግ አለበት። ምክንያቱም ከዚህ ቀደም ስላደረጉ ማለት ነው እንደዚህ አይነት ነገር ስላደረጉ እቺንም እህታችንን እንዲደርሱላት ሁላችሁም ሼር አድርጉት። ምን አድርገን ነው የምናደርገው? እምባሲዎች በእርግጥ ሲደወልላቸው አያነሱም፣ ምናምን በእርግጥ ስራ ላይ ሊሆኑ ይችላሉ። ያው ቸለተኝነትም አለ እምባሲ ላይ ግን ቢሆንም ደግሞ ከስራ አንጻርም ላያነሱ ይችላሉ። ብዙ ጊዜ ሲደወልላቸው ቶሎ ስለማያነሱ ማለት ነው እህቶቻችን ሚዲያ ካልወጡ በስተቀር ተደውሎላቸው ሲነገሩ ያመጣቸው ኤጀንሲ ጨምሮ ደላሎች ጨምሮ ዝምብላቸው ስሩ ነው የሚባሉት እና ያ ያ ነገር ስላለ ሚዲያው ከተነሳ የሚዲያ ሰው እንቅስቃሴ ካደረገ ኤምባሲዎች ትኩረት ይሰጣሉ ለዛ ጉዳይ ማለት ነው። እና ይህንንም ደግሞ ሁላችንም አጀንዳችንን አድርገን የዚህችን ልጅ ጉዳይ እንዲያስጨርሱላት ኤምባሲ ያለውን ነገር እንዲከታተልላት ሰዎቹ በህግ እንዲጠረቁ እንዲጠየቁ ማድረግ አለብን እኛ ሼር እያደረግንን በአላህ ስም ጠይቃቸዋለሁ። ያለችበትን ሁኔታ ተመልክታችኋል። እኔ ቢሆን ብላችሁ አስቡት። አስር አመት ሙሉ ከቤተሰብ ከወላጅ ከአባት ካናት በዙሪያችሁ ያሉ ቤተሰቦቻችሁን ሳታናግሩ ለአስር አመት ሙሉ በር ተዘግቶባችሁ ብትቀመጡ፣ ሰርታችሁ፣ ለፍታችሁ፣ ደክማችሁ ደግሞ ምንም አይነት ደሞዝ ሳይሰጣችሁ እናንተ በየቀኑ ሰርታችሁ ያለ ደሞዝ ስትኖሩ ምን ይሰማችኋል? ሀቂቃ በጣም በጣም በጣም ከባድ ነው። እንኳን አስር አመት ወሬ ሲያልፍ እንዴት እንደሚያደርገኝ እኔ ነኝ የማውቀው። እነሱ ሳይኖራቸው ቀርቶ በስ የሆነ የሆነ ነገር ምክንያት ኖሯቸው ቢያስ በዛ ሳምንት ሰጥሻለሁ ሲሉኝ እንዴት እንደሚያደርገኝ እኔ ነኝ የማውቀው። ሀቂቀት እንምላችሁ እንቅልፍ፣ ስነ ስርዓት ያለው እንቅልፍ አልተኛም። በስነ ስርዓቱ ማለት ነው። እረበሻለሁ ማለት በቃ። ገና ወሩ ሳያልቅ ስንት ነገር አቅቼበታለሁ በዛ ገንዘብ እና ሳይሰጠኝ በዚህ ጊዜ ጠብቂ ስባል ደግሞ የሆነ ውስጥ የሚረበሽ ነገር አለ። ግን እናንተ ምን ሆናችሁ ነው ይህን ሁላ አመት እናንተ የምትጠብቁት? በእርግጥ ልጅቷ ያለችው ስጠይቅ ነገ እሰጥሻለሁ፣ ከንጉዳ ሰጥሻለሁ ምናምን እያለች ነው። ይህን ሁላ አመታት እሷ ቤት አስቆጠረችው። በቃ ቁርጥ አድርጋችሁ የመጣው ይምጣ። ቢያንስ አምስት ወር አምስት ወር ራሱ በጣም ከባድ ነው። እኔ እንደኔ ማለት ነው እኔ ወር ወሩ ካለፈ ካልተሰጠኝ ጨንቀኛል አልኳችሁ አይደል? ግን ቢያንስ ቢያንስ እናንተ ይሄና ይሄ ለአመታት ነስ ቁጥር እውነት ይሰጡኛል ያን አስባ ይሰጡኛል ብላችሁ ነው። ለወላ አይሰጧችሁ የሁለት ወር ደግሞ እስካልሰጧችሁ ቢያንስ ቢያንስ ብትበሉ ብትበሉ የሁለት ወር ከዛ ባለፈ ግን አካል ሰጧችሁ፣ እኔ ስራ እንድታቆሙ መክራችኋለሁ፣ ስራ እንድታቆም። ምክንያቱም አረቦች የእናንተ ደሞዝ በጨመረባቸው ቁጥር መስጠት አይፈልጉም። ይሄ ግልጽ ነው። ማንኛውም አረብ የረጅም አመት እንደዚህ ሰብስቦ ባንድ ይሰጡኛል ላ ምናልባት ጉዳያችሁን እናንተ ህጋዊ የሆናችሁ ኤምባሲ ተከታትሎላችሁ እነዚያ በህግ ተጠይቀው በህጉ መሰረት የሚሄድላችሁ የሚንቀሳቀስላችሁ ሰው ካለ ኦኬ ታገኛላችሁ። ነገር ግን አይ በሆነ እንትን ብለው ምናምን ላ አታገኙትም። ይሄንን ነገር እና አሁነች ልጅ ደግሞ ህጋዊ ናት። ይቅርታ ስለዚህ ኤምባሲ ደግሞ ጉዳዩን ከያዘው የለፋችበትን እስከነ የሞራን ካሳ ታገኛለች። ስለዚህ ይህንን ጉዳይ ደግሞ ኤምባሲ እንዲይዘው አድርጉ። እህቶቼ ደግሞ ደሞዛችሁን ቢያንስ ቢያንስ በየወሩ ካልተሰጣችሁ የሁለተኛ ወር ካያችሁ ካልተሰጣችሁ ኖ አልሰራም ቀጥታ ወደ ኤምባሲው ውሰዱኝ፣ በቃ ወደ መክተብ ውሰዱኝ ማለት ነው ያለባችሁ። ይፈራሉ፣ ይሰጧቸዋል። ከዛ በኋላ ቀናችሁን አያሳልፉም። ምንድን ነው እናንተ ዝም ብላችሁ እናንተ አስር ዓመት አስራ ምናምን ዓመት ሰባ ስምንት ዓመት ሳይሰጧቸው ምሰሩት ያህን አጠራቅሞ ይሰጣሉ ብላችሁ አስባችሁ ነው? እና ይሄ ተገቢ አይደለም። እናንተም ከሁለት ወር እንዳታሳልፉ፣ ሀተ ወሯ ራሱ ጠይቋችሁ፣ ለምን እንዳልሰጡ ጠይቋቸው። ከሌለ ኦኬ ወሯ ግን ከሁለት ወር በኋላ ግን ላ የሁለት ወሩም እንዲበላባቸው አይደለም፣ እናንተ እንድታዩት ነው። ችግሮች ውስጥ ከሆኑ ሌላ አንገብጋቢ ነገር ካለባቸው ኦኬ ችግር የለው። ግን ከዛ በላይ ይሄን ያህል ያክል አመት ማስቆጠሩ እረ ይሄ የሰላም አይደለም። ብቻ እነሱ እቺ ልጅ ደግሞ በር ተቆልፎባት ነው የሚሄደው። ቤተሰብ አታናግርም። ስልክ የሚባል ነገር የላትም። ይኸው አሁን ራሱ በር ዘግቶባት እነሱ እሷ ሪያድ ነው ያለ ሴቱ ያሪያድ ነው ያለችዋለች። ስደውልላት ራሱ አታነሳም። እና ያለችበት ሁኔታ በጣም በጣም በጣም ከባድ ጫና ከባድ የስነ ልቦና ችግር እንዳደረሱባት ነው እያሳየ ያለው ከፊቷ መረዳት ይቻላል። ብቻ አላህ ሱብሃነ ወተአላ ደግሞ ፈረጃውን ቅርብ እንዲያደርግላት እድ አድርጉላት። እናንተ ደግሞ ሁሌም እንደማስቸግራችሁ ሽ ቪዲዮን ሼር እያደረጋችሁ ለኤምባሲ እንዲደርስ አድርጉ። አንድነታችን በተለይ በተለይ ስደት ላለ ሰው ስደት ላይ እንደዚህ አይነት ነገር ለደረሰበት ሰው ቶሎ መንቀሳቀስ አለብን። ነገ እኔ፣ አንቺ፣ አንተ ምን እንደምንሆን ስለማናቅ ማለት ነው። እና ቪዲዮን ሼር እንድታደርጉት አደራላችኋለሁ። ወሰላሙ አሌይኩም ወረሕመቱላህ ወበረካቱ።